አቡነ ሳዊሮስ የአቡነ አብርሃምን ቦታ ተኩ። በዝርዝር መረጃውን ይዘንበታል። ከሃይማኖቴ ጋር የኔ ነፍስ ትወጣለች፣ በሃይማኖት አንደራደርም። ስለዚህ ሁላችንም በያለንበት ልንሰራው የሚገባንን እንስራ። ቤተ ክርስቲያን ስትደፈር ዝም አልል፣ ልክ ፖለቲካው የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያውም የመጨረሻውም ህይወቴም ማንነቴም ክብሬም ቤተ ክርስቲያን ስለሆነች የቅዱስ ሲኖዶስ ምልዓተ ጉባኤ የሶስተኛ ቀን ውሎ። በሀገራችን የኢትዮጵያ ፎቅ መገንባት ብርቅ በሆነበት ዘመን እንደ መንትዮቹ ሕንፃ የመሰሉ ግዙፍ ሕንፃዎችን በመገንባት ለሀገሪቱ ይበልጥም ለመዲናችን ለአዲስ አበባ ከፍተኛ የእድገትና የስልጣኔ ፈርቀዳጅ በመሆን የፕሬዝዳንቱ ቤተ እምነት ቀስ በቀስ እየተዳከመ ነው። ሰው እንደሄድ ሆኗል። አሁን ወንጌል ሰው እንደሄድ ሆኗል አይደለም፣ ያላመነው እንዲመጣ የሚለው እሱ አሁን ሩቅ ነው። ይቅርታ አርግልኝና ሩቅ ነው። እንደውም ሶሻል ሚዲያ ላይ የተወሰኑ ሰዎች ናቸው እንጂ ቸርች በጣም ሚስ እያደረገች ያለችው ነገር ብዬ ማስበው ይሄ ውጭ ያለውን ታሳቢ ማድረግ አሁን በጣም እየቀረ ነው። በተክሊል የሚጋቡ ኦርቶዶክሳውያን በአስቸኳይ ይጠንቀቁም። ተክሊሉ የሚደረግበትና ሰርጉ የሚደረግበት ቀን ይለያል። ተክሊሉ የሚደረግበት ማለት የሚቆርቡበት ቀን ማለት ነው ትልቁ ችግር ያለው እዚህ ላይ የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር ማድረጋችሁ ትብብር አጋርነታችሁን ማሳየታችሁ እንዳይዘነጋ ያልኩኝ በቀጥታ ወደ መረጃችን አመራለሁኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋእዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃል እመ አምላክ አቋተማት ሰዓሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እየማረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክብራት ቤተሰቦች ዛሬም እንግዲህ አንድ ርዕሰ ጉዳይ ይዤ መጥቻለሁ። በተለይ ከቅዱስ ሲኖዶስ ጋር በተገናኘ ሽኩቻዎች በስተዋል፣ እሱንም እናስደምጣችሁ ነው የሚሆነው። እንዲሁም ደግሞ የሶስተኛ ቀን ውሎ መረጃን በእጃችን ገብተዋል፣ በስፋት እናስደምጣችኋለን። አብሮነታችሁ እንዳይለየን ሁላችሁም ላይክ በማድረግ ጀምሩልኝ። በቅድሚያ ግን በዚህ እንግዲህ ዘመነ መራዊ እንደሆነ እናውቃለን። በቤተክርስቲያን ክርስቲያን ስርዓተ ጋብቻቸውን የሚፈጽሙ አሉ። ሁለት ነው በቤተ ክርስቲያን የሚፈቀደው በማሐስባንና በተክሊል በስርዓተ ተክሊል ጋብቻቸውን ፈጽመው ነገር ግን ኦርቶዶክሳዊ ክብሩን ባልጠበቀ ወይም ደግሞ የቀደመ ነገር የቀደመው አባቶቻችንን ነገር ረስተን አንደኛ ዲያቆን ከሆነ ቀድሶ ማግባት፣ ሁለተኛ ደግሞ በዛ በስርዓተ ዲያቆን እንኳን ባይሆን ስርዓተ ተክሊሉ ተፈጽሞ ከበሮ መምታት ለአበላብ እስኪሆን ያልሆነ ስርዓቶች መታየት ጀምረዋል። ይሄ በአስቸኳይ ይቁም በማለት መጋቤ ሐዲስ ኢንጂነር ነቃ ጥበብ ከፍ ያለው እያንዳንዱን መልስ ይሰጡናል። ተከታተል ልመለስ። ተክሊሉ የሚደረግበትና ሰርጉ የሚደረግበት ቀን ይለያል። ተክሊሉ የሚደረግበት ማለት የሚቆርቡበት ቀን ማለት ነው። ትልቁ ችግር ያለው እዚህ ላይ ከተማ ውስጥ ከሆነ ምን ታረጋለህ? ተክሊል ታረጋለህ። ከዛስ፣ ቀኑ ሙሉ አብረህ እየጨፈርክ ትውላል። ከበሮ እየመታ ትውላል። በጣም ከባዱ ፈተና፣ ከባድ ፈተና። ሙሽራ በዚያ ጊዜ አይንቀሳቀስም። ንጉስ ነው የሚሆነው። አዛዥ ነው የሚሆነው። የሙሽራ አፍ የሚሆነው ሚዜ ነው። እየሰማችሁ ይሄ ነው ግን፣ የሙሽራ አፍ ማነው የሚሆነው? ሚዜ። በተለይ ዋና ሚዜ፣ ስር ሚዜ እኔም ማቀው በተወለድኩበት አካባቢ ሙሽራ በጣም ተከብሮ ሚዜው ነው ከፊት ለፊት እየመራ የሚመጣው። የሚጠይቀው እንግባ ወይ የሚለው ሚዜው፣ እንውጣ ወይ የሚለው ሚዜ ነው፣ እንብላ ወይ የሚለው ሚዜ ነው፣ እንጠጣ ወይ የሚለው ሚዜ ነው። ልንሄድ ነው አሁን ብሎ መጀመሪያ የሚነሳው አጨብጭቦ የሚናገረው ሚዜ ነው። ስለዚህ ሙሽራ ሚዜ የሚሾምለት ምንም ነገር እንዳያደርግ ነው። በዛ ሰዓት ምንም ነገር ሙሽራ ያኔ የማይችለው ነገር የለም፣ ሁሉንም ይችላል። ለማሳየት ጥረት ማድረግ አይጠብቅበትም። በጣም ትልቁ ችግርም አሁንም በከተማችን እኛንም ጨምሮ አገልጋዮች የምናደርገው ነው፣ ቀድሶ ማግባት። እነዚህ ነገሮች ሁሉ ስርዓት አደሉ የለም ዲያቆን ሙሽራው ዲያቆን ሲሆን ገብቶ ቅድ ግዴታ ቀድሶ የማቁረብ ሚስቱን የማቁረብ እንዲያውም በዚያ ሰዓት ጸሎት ተቀባይ ነው መሆን ያለበት፣ ተባራኪ ነው የሚሆን እዛ ሰዓት። የለም አስራቱ እንዲያውም የላችሁ ደግሞ የገጠሩ ልንገራቸው የገጠሩ ብቻ ሳይሆን ፍታ ነገስቱ የሚለው አይለያዩ ሁለቱ ሙሽሮች። እኛ አሁን ይሄ ከተማው እንዳልኳቸው አሻሽለን ከአባ ቆንጆ ቆንጆ ከአባ አሰረተን እናለብሳቸዋለን። ፍታ ነገስቱ ግን የሚለው አንድ መጎናጸፊያ ለሁለት ይልበሱ ነው የሚለው። አንድ መጎናጸፊያ እኔ ምማቀያ ነው እስካሁን ድረስ በገጠሪቱ ይደረጋል ነው የምላቸው አንድ ልብስ መጽሐፈ ተክሊሉን ስርዓተ ተክሊሉንም ብትመለከቱት ለዛቲ ልብስ ባረካ ለዛቲ ልብስ ነው የሚለው። ለነዚህ ልብሶች አይደለም የሚለው፣ ይቺ ልብስ ባርካት ነው የሚለው። ለምን የምትቀርበው አንዲት ልብስ ነው። አክሊል ሲሆን ግን አክሊላት ብሎ ይናገራል። ለምን ሁለት አክሊል ነው የሚቀርበው? እነዚህ ሁሉ ጸሎት ይደረግባቸዋል። መጎናጸፊያው ጸሎት ይደረግበታል። ከዛስ፣ ያ መጎናጸፊያ አንድ ሆኖ ሁለቱ ይለብሱትና መሃል ላይ በልክ እንደ መርፌ የቁልፍ አይነት ልክ እንደዛ በዛ ይያያዛል። ስለዚህ እስከ መጨረሻው አይለያዩ። ቆርበው እሷ ወደ እናቷ ቤት ትሄዳለች፣ እሱ ወደ ቤተሰቦቹ ቤት ይሄዳል። አርባ ቀን ይቆያሉ። ስንት ቀን ይቆያሉ? አርባ ቀን። አርባ ቀን ሁለቱም በያሉበት እየጸለዩበት እንዲቆዩ ይደረጋል። ከአርባ ቀን በኋላ ሰርግ ይደገሳል። በሰርጓ ቀን በፈለገችው መልክ እንድታጌጥ ባህሉ በሚፈቅደው በአካባቢው ስርዓት በአካባቢው ወግና ደንብ መሰረት በፈለገችው መልክ እንድታጌጥ ምክንያቱም ሙሽራይቱ ለሙሽራዋ ራሷን የምትሰጥበት ቀን ነው፣ በፈለገችው መልክ እንድታጌጥ ይደረጋል። የፍታ ነገሱ ስርዓት ይሄ ነው። የገጠሪቱ ስርዓት አርባ ቀን እንኳን ባይቆይ ለምሳሌ የተክሊሉ ቀን እሁድ ቢሆን ሰርጉ ማክሰኞ ይሆናል፣ በሶስተኛው ቀን ስለዚህስ ምን ይሆናል ላቭ ቢኖር ምን ቢኖር ሌሎች ነገሮች የበሉት ባይስማማቸው ምን ባይላቸው የቆረቡበት ቀን ስላልሆነ ያን ጊዜ ነጻ ነው። አሁን በጣም እየተቸገርን ያለ ነው እንዳልኳችሁ ተክሊል በተደረገበት ቀን ሰርጉ ይደረጋል፣ ከበሮ ይመታል፣ ዝላ ያለ የዚህ ከሥርዓተ ጋብቻ ጋር በተገናኘ ነው። መጋቢ ሐዲስ እንጂነር ነቃ ጥበብ ከፍ ያለው መልእክት ያስተላለፉት ወንድማችን ኤርቢዝ ኤችዲ እንዲህ ነው ወይ በማለት አንድ ወንድማችን ያስተላልፈውን መልእክት እናካትታለን የእንዳልክንም ጉዳይ በጣም ተገርሞ ያወራበትን ሐሳብ ስለወደድኩት ላስደምጣቸው። ቲክቶክ ላይቭ መግባትም ሆነ ማየት በጣም ቢያስጠላኝም እንደምንም ብዬ ሰሞኑን የእነዚህን ሁለቱን ልጆች ላይቭ ለመከታተል ሞክሬ ነበረ። እናንተ ኤርሚ እንደዚህ ጀግና ነው አይኖ፣ ትንሽም ቢሆን ስለ ቤተ ክርስቲያን ስለ መጽሐፍ ቅዱስ እውቀት አለው ብዬ አስብ ነበር። ነገር ግን በዚህን ያክል ከራሱ አልፎ ሌሎችን የሚሞግት ሌሎችን የሚያስተምር ለሌሎች መልስ የሚሰጥ አይመስለኝም ነበርና በኤርሚ በጣም ነው የተገረምኩት። እግዚአብሔር አምላክ ይህንን ማስተዋልህን አይውሰድብህ እልሃለሁ። በተቃራኒው ደግሞ ወንድማችን እንዳልክ ክርስትና እንደዚህ ከሆነ ብርሃን እንደዚህ ከሆነ ጥንቅር ብሎ ይቅርብኝ የሚያስብል ነገር ነው እያደረክ ያለኸው። ምንም አይነት ስነ ምግባር፣ ምንም አይነት ማስተዋል፣ ምንም አይነት ትህትና፣ ምንም አይነት ለሰዎች አክብሮት እያሳየ አይደለም። አንተ የምትለውን ብቻ እየጫንክ ሌሎች የሚሉትን ባላየ እያለፍክ እነሱ እያወሩ ሌሎች ስራዎችን መስራት እነሱ እያወሩ የሆነ ማሾፍ፣ ማላገጥ፣ ሌላ ቦታ ማየት፣ የተለያዩ አክቶችን ማሳየት ከአንድ ክርስቲያን ነኝ ከሚል ሰው የሚጠበቅ ነገር አይደለም። መማር ከፈለክ ማወቅ ከፈለክ ቁጭ ብለህ በሥነ ስርዓቱ ሌሎችን እያከበርክ ትህትና እያሳየህ ኦኬ፣ እንደዚህ ነው እንዴ? አይ ይህንን አልቀበልም እያልክ በሥነ ስርዓቱ ማውራት ትችላለህ። ነገር ግን አንተ እያሳየህ ያለኸው ነገር ምንም አይነት ከአንድ ክርስቲያን ነኝ ከሚል ሰው የሚጠበቅ ነገር አይደለም። ለማንኛውም ኤርሚ መችህ እንዳልክ ገና ብዙ ነገር ይቀራልና ቁጭ ብለህ ተማር እልሃለሁ። ያው የኤርሚ ነገር በጣም እኔም አስደንቆኛል። ኤርሚ ቺዲ በዚህ በቲክቶክ ላይ እቅበተ እምነት ላይ ከሚሰሩ ወንድሞቻችን መካከል አንዱ ነው። እግዚአብሔር የተመሰገነ ብርቱ የሆነ ሰው ነው እውነት ለመናገር በዛው ደረጃ ደግሞ ያው እንዳልክን ታውቃላችሁ ባዶ ጩኸት የሚጮህ ሰው ነው። ባዶን የሚያሳያቸው ሪያክሽኖች አለማወቁን በጋር የሚገልጡ ናቸው። እና በጣም በተለይ በነበራቸው ውይይት ላይ በጣም በጣም የቤታችነቱን ነው ያሳየው። የፕሮቴስታንቱ ቤተ እምነት አሁን በጣም በጣም መውደቅ ወይ ደግሞ ወደ ዜሮ ወደ መሆን እየደረሰ ይገኛል። ኢትዮጵያ ላይ በተለይ አሁን ራሳቸው አጀንዳ ቀርጸው በራሳቸው ቤት ውይይት ጀምሯል ንካተ ሰው እንዳይሄድ ሆኖ ያለሁን ወንጌል ሰው እንደሄድ ሆኗል፣ አይደለም ያላመነው እንዲመጣ የሚለው እሱ አሁን ሩቅ ነው። ይቅርታ አድርግልኝና ሩቅ ነው። እንደውም ሶሻል ሚዲያ ላይ የተወሰኑ ሰዎች ናቸው እንጂ ቸርች በጣም ሚስ እያደረገች ያለችው ነገር ብዬ ማስበው ይሄ ውጭ ያለውን ታሳቢ ማድረግ አሁን በጣም እየቀረ ነው። አጥሪም እራሱ አሁን እኮ እየቀነሰ እኔ ሌታን የተቀበልኩ ሰሞኑ እኮ አስታውሳለሁ። አይደለም ክትንሽ አስር አመት ወደኋላ ብትሄጂ እኮ ይሄ ጥሪ ማለት የማይቀር ጉዳይ ቢኖር እኮ ላላመኑ ሰዎች የሚደረግ ጥሪ ነበር። አሁን እሱ እራሱ ቀስ እያለ እየጠፋ ነው አይደል? ለምን አሁን እየተደረገ ያለው ምንድን ነው? ፕሮቴስታንቱ ወደ ክርስትና እየፈለሰ ስለሆነ እኔ እደግመዋለሁ፣ እየፈለሰ ስለሆነ ፕሮቴስታንት ከፕሮቴስታንት ወደ ክርስትና የሚመጡ በጣም ብዙዎች አሉ አሁን ላይ። እና ይህንን ነገር ማስቆም የሚችሉት አንዳንድ ፕሮቴስታንት ወንድመቶች በምን መልኩ ነው? አንዳንድ ፕሮቴስታንት ወንድሞች ገድል ላይ እኮ እንዲህ የሚላለ ታምር ላይ እኮ እንዲህ የሚላለ ሰዋት ገድል ላይ ታምር ላይ ስላለ ብቻ ሃይማኖት ነው ብለን የምንቀበል ይመስላል አይደለም። ይሄ ከዚህ የዚህ የፕሮቴስታንቱ ቤተ እምነት አሁን እንዳልኳችሁ በጣም የፊታችን ፕራርበት የሚመጣው አስር ዓመት ላይ እንዲህ ላናየው እንችላለን። የሆን ብዬ አስባለሁ። ወደ ቀጣይ እናምራ። የቅዱስ ሲኖዶስ ምልአተ ጉባኤ ላይ እንገኛለን። እንግዲህ ብፁዓን ሊቃነ ጳጳሳት ከየአህጉረ ስብከቶቻቸው መጥተው ስብሰባ ላይ ናቸው ያሉት። ወደ ሀያ አራት የሚጠጉ አጀንዳዎች ረቀው በዛ ሀያ አራቱ ላይ እንግዲህ በደረሱበት ቀን የተለያዩ ውሳኔዎችን ያስተላለፉ ይገኛሉ። ታዲያ ሶስተኛ ቀን ውሎ በትናንትናው ዕለት ግንቦት ስምንት እንዴት እንደነበረ አባታችን እንዲያስተላልፋሉ ተከታትለን እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ክርስቶስ ተንሳ እሙታን በአቢይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን በሙሉ የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፋቸውን ውሳኔ ከዚህ በመቀጠል አቀርባለሁ። እግዚአብሔር ከሁላችን ጋር ይሁን። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የኮሪደር ልማት አብይ ኮሚቴ ተዘጋጅቶ የቀረበው የአፈጻጸም ሪፖርት ለቅዱስ ሲኖዶስ ምላተ ጉባኤ በንባብ ተሰምቶ ምላተ ጉባኤው በቀረበው የአፈጻጸም ሪፖርት ላይ በስፋት ተነጋግሮ ውሳኔ ያሳልፏል። በጉባኤው የተነሱ አብይ ጉዳዮች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀገራችን የኢትዮጵያ ፎቅ መገንባት ብርቅ በሆነበት ዘመን እንደ መንትዮቹ ህንፃ የመሰሉ ግዙፍ ህንፃዎችን በመገንባት ለአገሪቱ ይበልጥም ለመዲናችን ለአዲስ አበባ ከፍተኛ የእድገትና የስልጣኔ ፈርቀዳጅ በመሆን ያበረከተችውን አስተዋጽኦ በታሪክ ምዕራፍ ውስጥ ጉል መሆኑ በጉባኤው ተነስቷል። አሁንም መንግስት በጀመረው የኮሪደር ልማትና የከተማ ማደስ መርሐ ግብር ላይ ግንባር ቀደም በመሆን የተያዘ በጀት በሌለበት ሁኔታ ከሌሎች ስራዎች ቅድሚያ በመስጠት ያሉትን ህንፃዎች በማደስ ቤተ ክርስቲያን የአርአያነትን ሚና ኃላፊነቷን መወጣቷን፣ በሌላ በኩል ደግሞ ጉባኤው ትልቅ ምስጋና የቻረበት የአዲስ አበባ ከተማ አስተዳደር ተበታትኖ የነበረውን የቤተ ክርስቲያኒቱን ይዞታ ለትልቅ ግንባታ በሚያመች ሁኔታ አሰባስቦ በመስጠት በፈረሱ ቤቶች ካሳ በመስጠት የቤተ ክርስቲያንን ቤት ተከራይተው የነበሩ ዜጎች እንደ ማንኛውም የልማት ተነሺ መኖሪያ ቤት በመስጠት በፈረሰው በጸራ ሚኒክ ሕንጻ ምክንያት በቦታው በመንግስት በጀት የፈረሰውን ሕንጻ አስመስሎ ቢ ፕላስ ጂ ፕላስ ፎር ቴራስ መልሶ በመገንባት ላሳየው በጎነት ያለው ምላሽ ቅዱስ ሲኖዶስ ከፍተኛ ምስጋና አቅርቧል። በመሆኑም በዚህ በኮሪደር ልማት የተገኘውን በጎ አጋጣሚ ሙሉ በሙሉ ተጠቃሚ ለመሆን የቅዱስ ሲኖዶስ ምልዓተ ጉባኤ ሶስት ነጥቦችን በውሳኔ አሳልፏል። አንደኛ፣ እስካሁን በተረከብናቸውና ወደፊትም በምንረከባቸው ቦታዎች ላይ ደረጃውን የጠበቀ ከተማ አሁን ያለበትን የእድገት ደረጃ የሚመጥን ግንባታ በአፋጣኝ መገንባት አማራጭ የሌለው ታረክ ታሪካዊ ኃላፊነት በመሆኑ ቤተ ክርስቲያን ባላት ሀብትና አቅም ቀደም ብሎ በጥቅምቱ ምልዓተ ጉባኤ በተወሰነው መሰረት ተግባራዊ በማድረግ ግንባታው የቤተ ክርስቲያንን ዋና ዋና መደበኛ ተግባር ሆኖ ሳይዘነጋ እንዲቀጥል በሁለተኛም ደረጃ ቅድስት ቤተ ክርስቲያን አሁን በኮሪደር ልማት ምክንያት የተረከበችውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ርስት የከተማውን የእድገት ደረጃ የሚመጥን በሚመጥን መልኩ ለግንባታው በቤቶችና ሕንፃዎች አስተዳደርና ልማት ድርጅት እንዲሁም ደግሞ በኮሪደር ልማት አብይ ኮሚቴ ብቻ ለማከናወን አደጋ በመሆኑ ከጠቅላይ ቤተ ክህነቱ በቀረበው ማሳሰቢያ መሰረት የኮንስትራክሽን ዘርፍ ባለሙያዎች በጥንቃቄ ተመርጠው ማለት ነው ይሄንን የኮሪደር ልማቱን እንዲያስፈጽሙ ይሄን ደግሞ የሚያስፈጽሙበት ደንብ ተዘጋጅቶ በቋሚ ሲኖዶስ ቀርቦ በተግባር ላይ እንዲውል የቅዱስ ሲኖዶስ ውሳኔ ያሳልፈዋል። ከዚህ ጋር ፕሮጀክቱ እስካሁን ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ክትትል ሲደረግባቸው የቆየ ቢሆንም ለወደፊቱ ግን የጠቅላይ ቤተ ክህነት ክትትል እንዳለ ሆኖ በቋሚ ሲኖዶስ ጭምር ብርቱ ክትል እየተደረገ የሕንፃ ግንባታዎቹ ተጠናክረው እንዲቀጥሉ ቅዱስ ሲኖዶስ በጥብቅ ውሳኔ ያሳለፈባቸው ጉዳዮች ናቸው ማለት ነው። በመቀጠልም የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እንደሚታወቀው በጥቅምቱ የቅዱስ ሲኖዶስ ምልአተ ጉባኤ የሚሰጠው ሰርተፍኬት በዲግሪ እንዲሆን የተወሰነ ቢሆንም ነገር ግን የዚህ አፈጻጸሙን ሂደት በየቱዊታዊ ይዘቱን በጠበቀ መልኩ በሴሚናሪም ሆነ የአብነት ትርጓሜ መጽሐፍት የሚሰጠው ሰርተፍኬት በዲግሪ እንዲሆን የትምህርት አሰጣጡ በባለሙያዎች የቀረበው ጥናት በጉባኤው ከፍተኛ አድናቆት ከማግኘቱም በላይ በሚቀጥለው የትምህርት ዓመት ቅበላ ከሚቀጥለው ከጥቅምት ጀምሮ 2018 ጀምሮ የቅዱስ ጳውሎስ መንፈሳዊ ኮሌጅ በዲግሪ መርሃ ግብር ተቀብሎ ተማሪዎቹን እንዲያስተምር የቅዱስ ሲኖዶስ በዛሬው ዕለት ውሳኔ ያሳለፈበት እለት ነው። አምላካችን ቅዱስ እግዚአብሔር ጉባኤችንን በሰላም ያስፈጽመን። ወስባት ለእግዚአብሔር የቅዱስ ሲኖዶስ ምራተ ጉባኤ እንግዲህ ሶስተኛ ቀን ውሎን ግንቦት ስምንት የተደመጠውን ነው ሙሉ በሙሉ ያቀረቡት እንዳልናችሁ እንግዲህ ወደ ሀያ አራት አጀንዳዎች ረቀዋል። እያንዳንዱን ድረስ ጉዳይ ላይ ያነሱ አባቶች እየተወያዩ ይገኛሉ። በአሁኑ እንግዲህ ሁለት ነገሮችን የኮሪደር ልማትንና የቅዱስ ጳውሎስ ሰዋሰው ቅዱስ ጳውሎስ መንፈሳዊ ኮሌጅ በዲግሪ መርሃ ግብር መስጠት እንዳለበት ነው የተደመጠው ማለት ነው። በተያያዘ መረጃ አንዳንድ ዜናዎች ሲወጡ ነበረ። እንግዲህ በማህበራዊ ሚዲያ ላይ የተጋሩት ናቸው። እርግጥ እውነትነት አላቸው የላቸው የሚለውን ለማረጋገጥ ሞክረን ነበር። እውነትነት የላቸውም። ግን የወጡ ያሉ መረጃዎቹ በጣም አነጋጋሪ ሆነዋል። እሱ ምንድነው? ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ተሹመዋል፣ ሰበር መረጃ የምስራች የሚል ቲክቶክ ላይ እንግዲህ የተወሰኑ አካላት ያጋሩ ሌሎችንም እያደናገሩ ይገኛል። ያ ማለት ምንድ ነው? አሁን በዚህ ሰዓት ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ናቸው እና አቡነ ሳዊሮስ ተሹመዋል፣ በአቡነ አብርሃም ቦታ ተተክተዋል፣ የጠቅላይ ስራ አስኪያጅነትን ቦታ ይዘዋል የሚል ነው። ቲክቶክ ላይ ሲያሰራጩ የነበረው ዜናውን ማለት ነው። በርካቶች የተቀባበሉ ስለነበረ እውነቱን ለማጥራት ነው። ተሹመዋል አልተሾሙም የሚለውን ገና የቅዱስ ሲኖዶስ አባቶቻችን ውሳኔ የፊታችን እንግዲህ አሁን ሲኖዶስ ስብሰባ ጀምረዋል። ከረቀቁ አጀንዳዎች መካከል ወደ 24 የመወያያ ርዕሶች ነው በሰባቱ ሊቃነ ጳጳሳት የረቀቀው ወይም ሰባት አጀንዳ አርቃቂ አባቶችን ማስደመጣችን ይታውሳል። ነብጹ አቡነ ጎርጎሪዎስ፣ ነብ አቡነ ኤልያስ አርባ ምንጭ፣ ነብጹ አቡነ ሩፋኤል፣ ብ አቡነ ኤውስጣቴዎስ፣ ነብጹ አቡነ ዜና ማርቆስ፣ ነብ አቡነ ኤልሳኢ በእነዚህ በመሆን አንድ ላይ በመሆን ውሳኔ መወሰናቸው ይታወሳል። እና ወደ 24 የሚጠጉ አጀንዳዎችን ለቅዱስ ሲኖዶስ ያቀረቡት ከ24ቱ አጀንዳዎች አንዱ የቅዱስ ሲኖዶስ ጸሐፊና የቅዱስ የመንበረ ፓትርያርክ ጠቅላይ ቤተክረስ ስራ አስኪያጅ ይመረጣል የሚል ወደ 22 23 ባለሰዓት እንደዚያ አካባቢ ላይ ነው። ገና ነው ውይይቱ። አሁን ሶስተኛ ቀን ውሎ ነው ዛሬ ያስደመጥኳቸው፣ አራተኛው ቀን ዛሬ ነው። ከዛ በኋላ ቀጣይ ቀኖች አሉ እና ገና ወደ አምስት ስድስተኛ አጀንዳ ላይ ነው ያሉት። ያ አሁን ብፁ ጻፊና ብጹ ጠቅላይ ስራ አስኪያጁ ደግሞ ወደ ሀያ አካባቢ ላይ ነው አጀንዳው ማለት ነው። ገና ቀናቶች አሉት ለመወያየት፣ ለመወሰን እንኳን ማለት ነው። ነገር ግን እንደተወሰነ አድርገው ነው አቡነ ሳይሮስ ተመርጧል የሚል መረጃ ሲያጋሩ የነበሩት እና እውነት አይደለም ገና ነው ምርጫው። እግዚአብሔር መንፈስ ቅዱስ የሚሾመውን ነው የምንከታተለው፣ እኛ የምናቀርበው ግን የተወሰነውን ቪዲዮ ላሳያቸው። በፎቶ ደረጃ እንግዲህ እንደተመለከታችሁት ነው። አሁንም የተወሰነ ላሳያች እንመለስ። ጽሑፉን እነሱ ያጋሩትን ምስሎች ላሳያቸው። እንግዲህ እንደተከታተል ነው ነው ይሄንን ነው በደንብ ሲያጋሩ የነበሩት። የተለያዩ ምስሎችንም እንዲህ በቲክቶክ በምናም ያጋሩ ይገኛሉ። እኛ ግን ተረጋግተን እንጠብቅ። እግዚአብሔር መንፈስ ቅዱስ የሾሞን አባት የምናስተዋውቅላችሁ ይሆናል። በሰበር መረጃ እንመጣለን። ወደ ቀጣይ መረጃችን ና አውራ ቤላን ታውቁታላችሁ። ምናልባት ቲክቶክ ተጠቃሚዎች ልታውቁት ትችላላችሁ። የሚናገራቸው ንግግሮች ትንሽ ደስ የማያሰኙ ናቸው፣ ግን ኦርቶዶክስ ነው። ታዲያ ወንድማችን ፈለጋት ናቴዎስ ዲያቆን ቤላ ያለበት ጋር ሄዶ የመጽሐፍ ቅዱስ ስጦታ ሰጥቶት ነበረ። ይህ መጽሐፍ ቅዱስ ስጦታ ደግሞ በጣም ብዙዎቻችን ደስ አሰኝቶናል። እንዲያነብ መንፈሱ እንዲመለስ ማለት ነው ይሄንን ተቀብለው ፕሮቴስታንቱ ምን እንዳሉ እንስማና ቤላይ መለሰው መልስ ምን ይካለ ቤላዬ፣ አሁን ላለበት ሁኔታ ፍቱን የሆነ መድኃኒት ልንገረ እሱም ክርስቶስ ይባላል። ከሃይማኖተኞች ይልቅ ጌታን ወደደው። ውያ አደርሰናል። እግዚአብሔር ይስጥልን። ምንም ሰነፍ ክርስቲያን ብሆን ሃይማኖቴ ላይ አንድ አይነት አቋም ነው ያለኝ። ለምን ተጠምቄ ድኛለሁ፣ ጸሎቴ ተሰምቶልኛል፣ ምን ጎደለብኝ ብዬ ነው ሃይማኖቱን መቀየረው ለነገሩ እንዳልክን አያችሁ፣ ለጊፍት እያለ እዛ ጋር ሲበጣጠስ ሲከረባበት፣ እኔ እና እሱ አንድ አይነት አይደለንም። እኔ ላይቭ ላይ ጥቻፊን ከፈትኩ ማለት የገዛ ሃይማኖቴ ላይ እስኒች አረጋለሁ ማለት አይደለም። ሲቀጥል ምን አይነት ሰዓት ላይ ነው እንደዚህ አይነት ጥያቄ የምጠይቀው? ፈለገን ሳገኝ ጠብቀ፣ እንደዚህ አይነት ተንኮለኝነት ይቅርብህ። ድሮ የት ነበርክ? ድሮ ለምን ትዛላልኩ፣ ለምን እንደሱ ላገኝ አላልከኝም ነበር? ፉክክርህን እዛው እንግዲህ መልሶ የፕሮቴስታንት ቤተ እምነት እንደዚህ ነው። ምንም ገብቶ አይከራከርም፣ ገብቶ እንኳ መልስ አይሰጥም። ግን ደግሞ በጣም ያልሆኑ ነገሮችን ያደርጋል። የመጨረሻችንን ቪዲዮ የምናደርግበትን አንድ መረጃ ላስደምጣችሁ። በሐዋርያትም ትምህርትና በኅብረት፣ በተለይ በዚህ በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ሐዋርያዊት ናት ሲባል ምን ማለት ነው? ዲያቆን ሄኖክ ኃይሌ እንዴት አይነት አፖስቶ ሐዋርያዊ ቅብብሎች አላት የሚለውን ነገር እንዴት እንደተነተነው ላስደምጣችሁ። በጣም የወደድኩት ክፍል ስለሆነ አድምጠን እንመለሳለን። ሐዋርያዊት ማለት ምን ማለት እንደሆነ ለአብራራና ወደ ቀጣዩ ነጥብ እመጣለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፖስቶሊክ ቸርች ነች ወይም ሐዋርያዊት ቤተክርስቲያን ነን ብለን የምናምነው እኛ ብቻ አይደለንም። ሐዋርያዊነት ያላቸው ብዙ ቤተ ክርስቲያናት አሉ። እንግዲህ ከቤተክርስቲያን ባህሪያት አንዱ ሐዋርያት በሰሯት ወይም የሐዋርያት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ስለሚል ቤተክርስቲያን ሐዋርያዊት መባል አለባት ወይም መሆን አለባት። ምን ማለት ነው ሐዋርያዊነት ማለት ጌታ ቤተ ክርስቲያኑን የመሰረተው በሐዋርያት ላይ ነው። ስለዚህ በሐዋርያት መሰረት ላይ የተመሰረተች መሆን አለባት። አንድ ቤተ ክርስቲያን እኔ ቤተ ክርስቲያን ነኝ ብላ ክሌም ለማድረግ ወይም አንድ ሃይማኖት ተቋም እኔ የሐዋርያት ቤተ ክርስቲያን ነኝ ለማለት ዝም ብሎ አፖስቶሊክ ብሎ በትልቁ ጽፎ መለጠፍ አይደለም፣ ሐዋርያዊነት ይጠይቃል። ምንድን ነው ሐዋርያ የሚያሰኘን? ሐዋርያ ለመባል ምንድን ነው መስፈርቱ? የመጀመሪያው በሐዋርያት ትምህርት ላይ መመስረት ነው። በሐዋርያት ስራ ላይ የመጀመሪያዎቹን ክርስቲያኖች በሐዋርያት ትምህርትና እንጀራን በመቁረስ ይተጉ ነበር ይላል። በሐዋርያት ትምህርትና እንጀራን በመቁረስ የሐዋርያት ትምህርት የተባለው ጴጥሮስ ያስተማረው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የክርስቶስን የባሕሪ አምላክነት የሚመሰክር ሳውንድ የሆነ ዶክትሪን እውነተኛ የሆነ የቀና ርቲት የሆነ እምነት ማለት ነው። ይህንን የሐዋርያት ትምህርት ያልያዘ ሰው ሐዋርያዊ ነኝ ብሎ ሊጠራ አይችልም። የመጀመሪያዎቹ ክርስቲያኖች በሐዋርያ ትምህርትና እንጀራን በመቁረስ በሳክራመንት ማለት ነው በምስጢረ ቁርባን ቁርባን በመፈጸም ይተጉ ነበር ይላል። የመጀመሪያው መስፈርት ይሄ ነው። ሁለተኛው አፖስቶሊክ ሰክሴሽን የሚባለው ወይም ሐዋርያዊ ሰንሰለት አለን የምንለው የመጀመሪያው ትምህርቱን ነው፣ እንዳልኩት፣ ቅድሚያ የሚሰጠው ለትምህርቱ። የፈለገ ሰንሰለት ቢኖርህ ባይቋረጥ ከሐዋርያት ትምህርት መንገድ ከወታ ተበጥሰሃል ማለት ነው። እኛ ካስተማርነው ውጪ ሌላ ትምህርት ቢያስተምራችሁ አይደለም ሰው፣ የሰማይ መልአክም ቢሆን የተወገዘ ይሁን ብሎ ቅዱስ ጳውሎስ ተናግሯል። ስለዚህ ልክ ሌላ ትምህርት ያስተማርክ ቀን ከሐዋርያት ሰንሰለት፣ ከአፖስቶሊክ ሰክሴሽን ትወጣለህ ማለት ነው። ሁለተኛው አፖስቶሊክ ሰክሴሽን የሚያሰኛውን ዋነኛው ከዶግማ ቀጥሎ የሚጠቀሰው ምንድን ነው? ወደኋላ የምንቆጥረው የሐዋርያት ሰንሰለት አለን ይሄ ማለም ማለት ነው። ለምሳሌ ይህን ቪዲዮ የምታዩ ክርስቲያኖች ኦርቶዶክሳውያን ከሆናችሁ፣ ለምሳሌ ይህንን ቪዲዮ የምትማረው ሰው ክርስትና የተነሳበት ወይም ክርስትና የተነሳሽበት ቀን አለ። ክርስትና ስንነሳ ያነሱን ቄስ ይኖራሉ። በእለቱ ማን እንደሆኑ ላናቅ እንችላለን። የክርስትና ወረቀት ላይ ምናልባት ታገኙታላችሁ። እና አንተን ወይም አንቺን ክርስትና ያነሱ ካህን አሉ። እኚህን ካህን ካህን አድርጎ የሾማቸው ማን ነው ተብሎ ሲጠየቅ አንድ ሊቀ ጳጳስ ናቸው፣ አንድ ጳጳስ ናቸው። እኛን ጳጳስ ካህን ጳጳስ አድርጎ የሾማቸው ማን ነው ፓትሪያርክ እገሌና ቅዱስ ሲኖዶስ እኛን ፓትሪያርክስ ማን ነው የሾማቸው? እገሌ የተባሉ ፓትርያርክ። እሳቸውንስ ማን ሾመ? እገሌ እገሌ እገሌ ብለን ሄደን ሄደን ቆጥረን ቅዱስ ማርቆስ ጋር ነው የምንደርሰው። የኢትዮጵያ ቤተክርስቲያን ክህነት አፖስቶሊክ ሰክሴሽን አለው። ወደኋላ ቆጥረን ቆጥረን ወደ ግብፅ ነው የምንሄደው። ከግብፅ ነው ክህነት የተቀበል ነው። እና እኚህን ፓትሪያርክ ማን ሾመ ማን ሾመ ብለን ወደኋላ ስንቆጥር የምናገኘው ማንን ነው? ቅዱስ ማርቆስ ወንጌላዊ ነው። ማርቆስን ማንሾመው መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይህንን ቪዲዮ የሚያይ በ40ና በ ቀን የተጠመቀ ማንኛውም ኦርቶዶክሳዊ ወደ ኋላ ቁጥር ቢባል የሚቆጥረው ሐዋርያ ቅዱስ ማርቆስን ነው። በዚህ ምክንያት ሁላችንም የቅዱስ ማርቆስ ልጅ ነን። ኦርቶዶክስ ቤተ ክርስቲያን ሄዳችሁ ብትጠይቋቸው ወደ ኋላ ቆጥረው ቅዱስ ቶማስ ጋር ይደርሳሉ። ቶማስን የሾመው ደግሞ ጌታ ነው። ስለዚህ ሁላችንም የተጠመቅነው በምናውቀው ክርስትና ባነሱ ቄስ እጅ አደለ፣ በክርስቶስ እጅ ነው። ከሱ እጅ እፍ ተብሎ በወረደ ክህነት ነው። መቼስ አሁን እኔ ጧፍ ይዤ የኔን ጧፍ ለሌላ ሰው በለኩ ሰው እኔ ላይ ያለው እሳት አያልቅም፣ የዛ ሰውዬ እሳት ይጨምራል። መንፈስ ቅዱስም እንደዛ ነው። ጌታ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። የተቀበሉትን ለሌላው ሲያቀብሉ፣ የተቀበሉትን ለሌላው ሲሰጡ፣ ለታመኑ ሰዎች አደራስጥ ይላል። ስለዚህ በዚህ አፖስቶሊክ ሰክሴሽን ወይም ቅብብል ሐዋርያዊ ሰንሰለት እኛ ጋር የደረሰ ሃይማኖት ነው። ስለዚህ ቤተ ክርስቲያን በምን ላይ ነው የተመሰረታችሁ ከተባላችሁ በሐዋርያ ትምህርት ላይ ነው የተመሰረተችው። ሐዋርያዊት ነች ቤተ ክርስቲያን። በመጽሐፍ አልነበረም የተመሰረተችው። የመጀመሪያዎቹ ክርስቲያኖች ወንጌል ሳያነቡ እንደሞቱ ታውቃላችሁ? ክርስቶስ ሲያስተምር ቀኑ ሙሉ ይውላል፣ ሲሰሙት ይውላሉ። ማታ ገብተው ዛሬ እኮ እንዲያለ ብለው ያወራሉ እንጂ የማቴዎስ ወንጌል ምዕራፍ እንዲህ ቁጥር እንዲህ ብለው መቼ አንብበው ያውቃሉ? የመጀመሪያዋ ቤተ ክርስቲያን የሮምን ኢምፓየር እኮ ክርስቲያን ያደረገችው አዲስ ኪዳን ሳይኖር እኮ ነው ያለ ወንጌል ያለ መልእክታት እኮ ነው። ብሉይ ኪዳንን ጠቅሳ የሚያውቁትን ጠቅሳ የማያውቁትን አስተምራ ያሳመነችው። ስለዚህ ሐዋርያት ትምህርታቸው መሰረታችን ነው። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የተባልነው ለዚህ ነው። ቤተ ክርስቲያንን ክርስቶስ የመሰረታት በሐዋርያት ላይ ነው። አንተ አለት ነ በዚህች አለት ላይ ቤተ ክርስቲያንን ሰራት አለው ብሎ። ክርስቶስ ቤተ ክርስቲያንን ለመመስረት የጣለው የመሰረት ድንጋይ ሐዋርያትን ነበረ። ይህ የመሰረት ድንጋይ ደግሞ አንተ ክርስቶስ የህያው እግዚአብሔር ልጅ ነው የሚለው ትምህርት ነው። ለጴጥሮስ ስጋና ደም ሳይሆን በሰማይ ያለው አባቴ ገለጠልህ ተብሏል። ለሐዋርያቱም ራሱ ክርስቶስ አስተምሯቸዋል። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። ስለዚህ በሐዋርያ ትምህርት ላይ የተመሰረተች ቤተ ክርስቲያን ናት። መጽሐፍ ሳይመጣ በፊት በሐዋርያ ትምህርት ላይ ደስ የሚያሰኝ ነው። ሐዋርያ ቅብብሎች፣ ሐዋርያ ሰንሰለት እንዳለን መምህራችን ዲያቆን ሄኖክ ኃይሌ በስፋት ነግሩናል። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። ወዳችሁና ፈቅዳችሁ ስለምትከታተሉ እጅግ ደስ ያሰኘናል። ከዚህ ከቅዱስ ሲኖዶስ ምልአተ ጉባኤ ውሳኔዎች ጋር በተገናኘም እንዲሁም ወቅታዊ የሚወጡ ሰበር መረጃዎችንም በአስቸኳይ በቀን ሁለት ጊዜ ለእናንተ እናቀርባለን። ይበልጥ ደግሞ በያሮስ ሁለት ላይ በቀትር ሰባት ሰዓት፣ በምሽት አንድ ሰዓት፣ በምሽት አምስት ሰዓት እያቀረብንላችሁ እንገኛለን። እዛም ገብታችሁ ተከታተሉ እያለን ተሰነባበትን። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።